እኔ በጣም ያሳዘነኝ ኢትዮጵያ ውስጥ ልጅቷን በጣም ነው መወዳት፣ በጣም ነው ማደንቃት። ከሱ ጋር የተወዳደረችው ልጅ ያናደዱ ይኸውልሽ፣ አሜሪካ ተዘፍዝፈው እዚህ ልጅ ላይ ሞት እስር ሲመኙ የነበሩ ልጆች፣ እነሱ አንጀታቸው ሲበጠስ በማየት አምሀብ ሲፎክሩ ነበር ሪ

ሪ ደስሎጀሊ አንድ ነገር ንገርሽ፣ እዚ ጋር ተጽዕኖ የፈጠሩ ልንገርሽ፣ ኤልትራውያን ናቸው። ማርያም ንምርች ኣለው እግዚአብሔር ነገ ማርያም ናት። ማርያም ህዳር ጽዮን አክሱም እናቴ እዛ ናት ያለችው። እናቴ ቆራቢ ናት። በጣም ነው መወዳት። እናቴ የሰው እናት መስደብ አልፈልግም። አንዳንዴ ድሞ ስናደድ እሳደባለው እና እዚህ ላይ አንድ የሪክ አዳርጉ የኪዲ እናት ስለሳደብኩ ሶሪ ኪዲዬ፣ የኔናት እናት አምሶ ሶሪ፣ እናትሽን ስለሳደብኩልሽ ይቅርታ ይቅርታ። አሁንም ትናንትናም በቴሌግራም ይቅርታ ብዬሻለሁ። ይቅርታዬን ያልሽ ሳይሆን አደባባይ ላይ ቮይስ ሚት ሳታደርጊ የላክሽ ሳይሆን ወድሻለሁ፣ አከብርሻለሁ አኔ ትንሽ ተራድጌ ስተጥጣው ሰድቤሻ አለው ስሜቴ ነው ይሄ። አንድ ሰው ስሜት ከኖረው መርዳት አለብሽ። እናትሽን መስደ ፈልጌ፣ ግን ሶሪ እሺ፣ የኔናት ናት፣ ሶሪ አምሶ ሶሪ። አሁንም ነገም ይቅርታ የኔ እናት፣ እናትሽን ስለሰደብኳት ይቅርታ። ለምን እናቴ በጣም ነው በጣም በጣም፣ እንደ እናትም እንደ አባትም እንደ እህትም እንደ ወንድም ሁን አስላሳደገች እናቴ ይቅርታ የው አንገቴን ደፍቼ ይቅርታ ልሻለሁ። መሳደብ ፈልጋለም ግን የሆነ አሽሙር መስሎኝ። ችግር የለውም አታልቅሽ። አይ አታልቅሽ፣ አልቅሻለሁ እሷ ደግሞ ኪዲ አይ ኪዲ ትረዳሻለች የሚል ግምት አለ። ለእናትሽ ለእናቴ ስትሽ ክብር ልደግፍሽ ነው። እናቴ እኔ በጣም ወዳታለሁ። እኔ እናቴ በጣም ነው ወዳት ኪዲዬ አምሶ ሶሪ፣ እናት ስለሰደብኩልሽ፣ ሶሪ ይቅርታ፣ ይቅርታ ይው ሪከርድ አድርጎ ይቅርታ። እሺ ኪዲዬ፣ እኔ እናት ወድሻለው፣ አከብርሻለው። ብሎክ ብታረግኝም ባታረግኝም፣ እኔ ካንቺ የምጠቀመው ነገር የለኝም። ካንቺ የምጠቀሙ ፍቅር ብቻ ነው ፍቅር። የሰው ልጅ የሚፈልገው ፍቅር ብቻ ነው ፍቅር። እና ወድሻለሁ፣ ታቂያለች፣ ወድሻለሁ ኤልሺየም ኤልሻዳይ ካስቀየምኩሽም ይቅርታ። አም ሶ ሶሪ ይቅርታ፣ ሁለታችሁ ይቅርታ። እሺ እወዳችኋለሁ። እኔ የሆነ ሪከርስ ላይ የሆነው አሽሙር መስሎኝ አልሆነም አሽሙር። ኦኬ፣ ሶሪ ኪዲ ደግሞ ከጃፒጋ ገብተሽ እኔና ቤታ ስለታረቅን ተናዳ ነው ልታጣላን ፈልጋ ነው ላለችው ነው ኔቨር አለም አንችና ቤታ ኪዲና ቤታ ኤልሻዳይና ቤታ ኤልሻዳይና ዲቮራ ምናምን እንዲታረቁ ሄደ ምናምን፣ ደስ ይለኛል። ሶሪ። እሺ፣ የኔ እናት ወድሻለሁ፣ አከብርሻለሁ። ሶሪ፣ ኤልሹና ኪዲዬ ሶሪ። ወዳችኋለሁ፣ አሁንም ነገም ወዳችኋለሁ።

ግድ ነው እውነት። እኔ እና አንቺ የተገናኘን ጊዜ በጣም ከባድ ነው ነው ዱባይ በአንድ ሮ ነው ትመችኛለሽ። አልፈልግም። እኔ አልማጣም እኮ የምሬ ነው። እኔ ዝም ብዬ እማታለሁ እንዴ? እማታለሁ እንዴ? ጎበዝ፣ እንደውም ስፖርት አስገባሻለሁ ማታ ማታ። በቃ ዱባይ ገብተሻል። ይህን ነገርሽን አስተውና ወስድና ፕሪ ወርክ አውትሽን ትጠጫለሽ።

ሊያንም ይቅርታ ጠይቃት። ሊያ ማለት ነው፣ ትሙት ሊያ፣ ድብን ትበል ሊያ፣ ትታነቅ ሊያ። ያላሰበችው እንዶ ያላሰበችው ሀዘን ይግጠማት ሊያ ሊያ። እኔ ይቅርታ ከምላት እኔ እንደዚህ ራሴ አጠፋለሁ። ሊያ ይቅርታ ከምጠይቅ እኔ ራሴ እንቀርግ ግድል አደርጋለሁ አ ሊያ ይቅርታ ከምጠይቅ ራሴ አጥፍት አድርጌ ንቅ ብዬ ሙት ስላለ ጨራሽ። ሊያ ሊያ እኔ ይቅርታ ልጠይቃት